እንደዚህ እንደሚያስቸግር ታውቃለህ። አንተ ግን ትጸልያለህ? አትጸልይም። ጎበዝ ትበላለህ፣ ትበላለህ ግን አትጸልይም። ለስጋ ትበላለህ ለነፍስህ አትጸልይም። ለምሮም ለምሮ አትጸልይም። አባታችሁ ካህን ነው። ጭራሽ የካህን ልጅ ነው ማጸልየው አባተ ካህን ነው ቢሆን ዲያቆን ከፍ ካለ ደግሞ ካህን ሆነ ማገልገል ሲገባ ጭራሽ ጸሎት የተወሰው እግዚአብሔርን የተወሰው ምን አልኳችሁ ጸሎት የተወሰው ማንን የተወሰው ነው እግዚአብሔርን የምታስታውሱት በምናችሁ ነው በጸሎት እኮ ነው ጸሎት ከተዋችሁ እግዚአብሔርን ተዋችሁ እረፍ አባተ ካህን ነው ጸሎት ከእግዚአብሔር ያገናኛል። የምትፈለገውን ነገር ያሰጣል። ወደ ጸሎት ተመለሱ። የሚኖሩት ለጊዜው ግን እባካችሁ እራሳችሁን ጠብቁ። እኛን የተቃወሙ ሰዎች በሙሉ ልክናቸው ማለት አይደለም። ስህተት ካለብን እኮ እንታረማለን። እኛ ግን የእኛ ትምህርት ተቃዋሚዎች ደብተራዎች ብቻ ናቸው፣ ወይም የደብተራ መንፈስ ያለባቸው ብቻ ናቸው። ደጋግመን ነው የምንናገረው። መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል። የቤተሰብ የዛር መንፈስ ሊሆን ይችላል። በኃጢአታችን ምክንያት የመጣ መንፈስ የሌለበት ሰው የለም። ከላይ እስከታች፣ ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል። ሰው አሁን እኛም የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ? መንፈስ የያዘው ሰው በሰንሰለት የሚታሰር ኡኡ ብሎ የሚጮኽ የሆነ የሚቀባጠር ምናምን ምናምን ብቻ አብሮ ተመሳስሎ እየሳቀ እየተጫወተ የሚኖር ነው ሰው መንፈስ ማለት። ይሄን ደግሞ በሂደት በልጅህ ላይ ታየዋለህ፣ በሚስትህ ላይ፣ በራስህ ላይ፣ በገንዘብህ ላይ፣ በኑሮህ ላይ፣ በትዳርህ ላይ በእያንዳንዱ ሂደት ታየዋለህ። እስኪ ዝም ብለህ ትምህርታችን አዳምጥ። እየተቃወምከን ቢሆን ለእኛ መልስ ለመስጠትም ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ወስ የራስህን ላይፍ ወስ የእኛ ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችንን ይመልስልን። እኛስ ውጤታማ ነን። የተነፈስነው ሁሉ ስራ እየሰራ ነው። ስጋ ወደሙን የሚቀበል ሰው እየበዛልን ነው፣ ደስ ይላል። ጨሌ የሚጥል ሰው እየበዛልን ነው። ከባዕድ አምልኮ የሚወጡ ከስር መሽቀጣል በጣሾች እጅ እያስጣልን ያለ ነው። እግዚአብሔር ይመስገን። ከሌላ እምነት እየመጡ ያሉት እግዚአብሔር ይመስገን። ከሱሰኝነት ከአዶሽን ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችን እህቶችን እያየን ነው። እግዚአብሔር ይመስገን። እኛ ስለ አድፍጠን ስራችን እየሰራ ነው። ውስጥ ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀን ድንገት ሹልክ ብለን ወተን የሆነ ነገር ስናደርግ ወዲያውኑ ስራው ይታያል። ውጤቱ ውስጥ ውስጡን ግን መስራት ነው ያለበት። እኛ እናንተ ዝም ብላችሁ ሚዲያ ላይ አውሩ። እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው። ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው የእግዚአብሔር መንፈስ ይናገር፣ ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ ነው። እኔ እንደዚህ አይነት ተናጋሪ አልነበርኩም። ሳገለግል ድሮ ካ ጓደኞቼ ያቁኛል፣ አብሮ የሚያገለግሉ ገብቼ መውጣት ነው። ሰንበት ትምህርት ቤት እንደው ሊቀመንበር መሆኝ አላቅም፣ እንደ አመራር ስራ አመራር መሆኝ አላቅም። ሰንበት ትምህርት ቤት ይገባለው አገልግዬ፣ ወረብም ወርቤ፣ ስነ ጽሁፍ ማንብቤ፣ መርሃ ግብር ተካፍዬ ሹልክ ብዬ ነው መውጣው። ብዙም ያን ያክል እዛ ፊት ለፊትም አልታይም ያን ያክል ነኝ። ራሳችሁ ጓደኞች ወንድሞችም ታውቃላችሁ። ታዲያ እንደዚህ ምንድን ነው የሚያስለፈልፍ ኬት አምጥተ ሆነ ብትልኝ፣ እሱ በእኔ ውስጥ የሚናገረው የእግዚአብሔር መንፈስ ነው። እንደዚህ ያ እንደዚህ ዝምተኛው የነበረው እንደዚህ የሚያውረው ያሉኝ ሁሉ አሉ። መንገድ ላግኝ፣ አንተ እንደዚህ ታወራለህ ያሉኝ ምን ላድርግ ታዲያ? ተናገር የሚለኝን እናገራለሁ። የወንኩትን መናገር ነው በቃ፣ ተናገር ሲል መናገር ነው። ምን ላርገው? የገጠመኝን ጉዳት እንደ ትምህርት አርግ ያቀረብኩት ሰው ተማረበት የማየውን ነገር አመጣዋለሁ። ሰው ተማረበት፣ ተለወጠበት። ሰው ተጠንቀቁ አልኩ፣ ተጠነቀቁበት። ወድቃችሁ ነበር እኮ ተነሱ ስል ተነሱበት። ጠፍታችሁ ነበር ተገኙ ስል ተገኙበት። ትምህርቱ የሚያስገኝ ሆነ። ምን እናድርገው ታዲያ በቃ። ስለዚህ ፈረንሳይ ድረስ ሄዶ ትምህርታችን በአስተርጓሚ ይሄን ያክል ስራ ሰርቷል። እግዚአብሔር የተመሰገነ ይሁን። ምክር አንድ እባካችሁን ስለ እግዚአብሔር አገልጋዮች እየሰደባችሁንም ቢሆን ግን ትምህርታችን አዳምጡልን። እኛን ለመንቀፍም መልስ ለመስጠትም እንዲመቻችሁ ግቡና ሙሉን ትምህርት አዳምጡ። እስቲ ታጋሽ ሆኑና እውነት በትክክል ቴዎሎጂ የተመረክ እኔ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን መምህር ነኝ፣ ወይም ደግሞ ተመርቄ ወጥቻለሁና ኃላፊነት ይሰማኛል፣ ለእነዚህ ሰዎች በቂ መልስ መመለስ አለብኝ ብላችሁ የምታስቡ ከሆናችሁ ጀምራችሁ ጨርሱት ትምህርቱን። እስቲ በደንብ አዳምጡት መምህራን፣ ብዙ ሰው ታተርፉበታላችሁ። እኛን ከመቃወም ይልቅ ፊታችሁን ታዞራላችሁ። ትውልዱን ማየት የምትችሉበት መነጽር ነው የምትዋሱት ከኛ ይሄን አይደለም። የልብ መነጽር ትዋሱናላችሁ አላችሁ። አንዱ ይሄ ነው። ሁለተኛ ነገር ደግሞ ምእመናን፣ እግዚአብሔር ይስጣችሁ፣ ተባረኩ። ቁም ነገር አግኝታችሁብን ይገኝበታልን ብላችሁ አዳምጣችሁ፣ ጸልዩ፣ ጹሙ፣ ስገዱ፣ ቁረቡን፣ ሳግቡ፣ ከዚህ ነገር ውጡ ኮ ሄ ነው ብለ ስንናገር ሺ ብላችሁ በተግባር ስለፈጸማችሁ እግዚአብሔር ይስጣችሁ። እግዚአብሔር በእውነት አመሰግነዋለሁ። ይሄ ነው። ሌላ ምንም ነገር የለም። ሰላሙ ነው። መተት ሲላክባችሁ የሆነ መንፈስ እናንተው ሲገባ አራት ባህሪ ነው የሚኖራችሁ፣ ሶስት ባህሪ አራተኛው የራሳችሁ ነው። አንደኛ የሰይጣኑ የራሱ ባህሪ አለ፣ ሁለተኛ የደጋሚው፣ ሶስተኛ የአስደጋሚው፣ አራተኛ የእናንተ። ያ ማለት አባትየው አስደጋሚ ናቸው፣ ደብተራው ደጋሚ ነው፣ ሰይጣኑ ደግሞ በራሱ ክፉ ባህሪ ያለው የሁሉም ባህሪ የእናንተም ሲቀላቀል አራት ባህሪ ነው የሚኖርባችሁ። ይህ በጣም ከባድ ነው። ለምን ተፈለገ? እሱ እድሉ ጥሩ ነው በሚል ጥሩ እድላአለሁ እድልን ያነባሉ ነጮቹም ያነባሉ አይምሰላቸው። ነጮቹ ራሱ ደግሞ በጣም የተለየ ነው አነባበባቸው። በዚህ በጣት በድምን በመዳፍ በምን ጎራ በሉ እጃችሁን እንላቸሁ። የዛሬውን ግን እ ሬዲዮ ጣቢያው በሙሉ ስለ እድል የሚያወራም አለ እዚህ፣ ቴሌቪዥኑም ስለ እድል የሚያወራል። አብዛኛው የሰይጣኒዝም መንፈስ ቀስ እያለ እያሳሳቀ አሁንም ግልጽ የሆነ አስማት አሁን እየተማረ ነው፣ ዓለም በሙሉ ግልጽ የሆነ አስማት ከሰዎች ህይወት ጋራ የተቆራኘ አስማት። የዛሬውን ገበያ ገዳችሁን እንንገራችሁ የሚል አስማት። በል ተዘጋጅ። ስንት ናችሁ? ጠቅላላ አስር ነን። አስር አስር ነን አስር ቡዳም አይነጥላም። ሁሉም አጠቃላ ሰይጣንና ጋር እንትን ሰይጣን ሰይጣኑ ማጋ ነቃባችሁ? አዎ። ቀጠቀጣችሁ? አዎ። ይጸልያል ለሊት። ደክሞም ይገብቶ ይጸልያል፣ በመቁጠር ይቀጠቅጣል። ደክሞ መጥቶ አዎ፣ ለሊት ስንት ስራ ሰርቶ ስራ ያው 16 ሰዓት ይሰራል። ከዛ ሲደክመውም አይደክመው? አዎ፣ አይደክመውም። በተአምር ይገብቶ ይጸልያል። ጸሎቱን እስክትጀምሩ ይደክማችኋል። ልክ ጸሎት ማለት አሁን ደክሞኛል ምናምን እስቲ ነገ ጸልያለሁ አትበሉት። እቺ ትንሽ የንትን መርጫ የለችም የመስታወት መርጫ፣ እሷ ላይ የጸሎት ውሃ አድርጋችሁ አንድ ጊዜ ቡን ስታረጉበት ድካሙም የለም። ወደ ጸሎታችሁን ጸልያችሁ ምን ብላችሁ ደበኛ አርፋችሁ፣ ወይም ደግሞ ያንን ደክሞኛል ብላችሁ ስትተኙ ደግሞ ምንም አታርፉም። እንደው እዛ ተኝታችሁ ትሰራላችሁ ስትነሱ ውልቅልቃችሁ ወጥቷል። እናርፋለን ያላችሁት ብሎኑ ተፈቷል በሙሉ። ግን ከጸለይክ እንቅልፍ ሰላም። እኔ እኮ ሰላማችንን እንዴት እንደጠላ ነው የሚገርመኝ ይሄ ነው። እስክትለምደው ድረስ በእርግጥ ይዋጋል። ያን ውጊያ ግን አታልፉትም። አንዳንዶቻችሁ ካለፋችሁት ግን ሰውነታችሁ እንደዛው ጥብቅ እንዳለ አርፋችሁ ትነሳላችሁ። በሰውነት ላይ ሌሊት አዛዥ ስለማይሆን በልተመርከት እና አስራ ስድስት ሰዓት ሰርቶም ይጸልያል ያ አማረረው አድፍጠ ነበር ላለመያዝ አዎ ለምን አዎ ብዙ ጊዜ አድፍጫለሁ አድፍጫለሁ የት የት አደፈጥ የድል መተቱ ነኝ ዋናው የድሉ አዎ ለምን አዎ እንዳይታወቅብኝ እንዳይታወቅብኝ እድሉን ማን ነው ሴት ነው የምትወስደው ወንድ ነው የሚወስድ ወንድ ነው ወንድ ነው እድሉ ምንድነው የንግድ ነው የትርፍ ነው የሰላም ነው የስራ የስራ ጥሩ እድል አለው ስራ ጥሩ ወደለ ፍቅር አለው፣ አለው። አሁን አሁን ጉልበቱ ነው ወይስ እድሉ ነው? እድሉ ስራ አለው፣ እድል አለው። እድሉ ስራ አለው። አዎ፣ በረከት አለው። እድሉ እድሉ። አዎ፣ ፍቅሩ አይደለም እድሉ ነው። እድሉ ላይ ነው ጉዳዩ። አዎ፣ እሱ አለው። እድልን ማንበብ የመናፍስት ልዩ ነገር፣ ከዚህ ከፖለቲካ ቴዎሪ ለየት ያለ ነው። የፖለቲካው ቴዎሪ ውጭ ውጭውን ዝም ብሎ የሚያጓራ ዛር አይነት ነገር ነው። ዝም ብሎ የቀደዳ ዓለም ነው ያኛው። ይሄኛው ግን እድልን ማየት ነው። እድልን ማየት ደግሞ የሚጀምረው ውስጥ ነው። ውስጥ ውስጥ ያለው የተቀመጠውን መንፈሳዊ ባንክህን ነው የሚያየው። የእድልህን በር ነው የሚያየው። መውጫውን መግቢያውን ነው የሚያየው። ይሄ ማለት የሰው አይን አይደለም፣ የመንፈስ አይን ነው። በመንፈሱ አይን ነው ያ የሚታየው

ግን ያማትባል መብራህን ይወዳል መብራህን ነው የምትረዳው። ያለቅሳል፣ ሁሌ መዝሙሩን እየሰማ በስቃይ ነበር የሚኖር። ከጀርባው ትቆማላችሁ፣ ከፊት ለፊት፣ ከኋላ። በሰው አድርገን ነው የምናስደነግጠው። ሰው እናስነሳበታለን። ብዙዎች ክፎች ሰዎች ይነሱበታል። ስሙን ያጠቅራሉ። አለ ስራው ይሰጡታል። ስም ይሄ ነው የድል መተት ማለት። ድል መተት ስራ ማለት ይሄ፣ ሰው አይቀርብም፣ አንድም ሰው አይቀርብም እዚህ ማንም ብቻውን ነው የሚኖረው። እድሉ ተይዞ ውስጥ ተይዞ አይን ተይዞ አካል ተይዞ ምን መስማማት አለ? ቋንቋችንም ክፉ ስለሚሆን ንግግራችን ውስጥ ራሱ የሚያዘው ነገር አለ። ድምጻችንን ራሱ ይቆጣጠረዋል። በልጠት በኢየሱስ ክርስቶስ በወላዲተ አምላክ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን፣ ወደ ሲኦል እንገባለን። ቶሎ ስለት ሎ እግዚአብሔር ይገሰሰ ተመስገን አባ፣ እንዴት ነው? እግዚአብሔር መስገናነኛው ታቆአለው ውጊያ አሁ ይታወቀኛል። ብዙ ጊዜ ብዙ ጊዜ ይታወቀኛል። ሁ ስኖር ጠዋት ስገባ ስራም እጀምር ነበር። ልክ ስራ ቦታ ላይ ስደርስ ያቅበዘብዘኛል። የሚያውቁም ሰዎች አሉ። ስራውም ሁሉ ያለቅሳለው ትች ሌላ ስራ ጀምሬ ግን እግዚአብሔር ይመስገን መኪና ውስጥ የጸሎት መጽሐፍ አለ። ጸልያለሁ። ሁሌ እያማተብኩ ነው የሚሄደው። ያስደረግጣል፣ ከውስ ይታወቀኛል። አሁን ላይ ይታወቀኛል። ሚገርም ነው። አዎ። እግዚአብሔር ግን ነቅተህበታለሁ። አዎ፣ አውቄያለሁ። አዎ። ብዙ ቢሆን ዝም ብሎ መጠጥ እየጠጣ ጊዜውን ይጨርሳል። አልጠጣም። ያው ኢትዮጵያ በየአመቱ እየተመላለሱ ገዳሞች እዞራለሁ። እስከ ስማዳ ድረስ ደርሻለሁ። ያልገባበት ገዳም የለም። እግዚአብሔር ይመስገን ድኛለሁ። አሁን በልበርታ አሜን። እሺ አንድ እህታችን ፈተና በጣም ይደርስባታል እና ምን ላድርግ መምረ እኔ አልቻልኩትም። መንፈሳዊ ከሆንኩ በኋላ ተቸገርኩ ምናምን አለችኝ እና አይ እህቴ፣ ይወልድሽ አልኳት። የሚደርሰውን ፈተና በሙሉ አመሰግናለሁ፣ ጌታ ሆይ፣ እኔ እንባረክበት ህይወቴን ልትቀይር ልታስተምረኝ ስላመጣ አመሰግናለሁ፣ ስገጅ አልኳት። ይሄን ባደረገች በ15ኛ ቀኑ ላይ ያ የመጣባት ፈተና በሙሉ እየተገለበጠ እንዲሆን የምትፈልገው ለምሳሌ እንዲመቷት የማትፈልግ የነበረች ልጅ መምታታቸውን አቆሙ። ገንዘብ ተቸግራ ተበድራ እንኳን ማግኘት አቃታት፣ አይደለም ሰርታ ተበድራ እንኳን ማግኘት አቃታት፣ ልጅ አሁን ነይ ተብሎ ተለምና ተሰጣት። እንዴ መምራረ እንደዚህ ሆንኩ ስል ጊዜ ሻሪፍ ወደ በረከት ስትቀይረው ደግሞ እንዳትባረኪበት ደግሞ አዞረው። ስለዚህ አንቺ ውስጥ ያለው የሐሳብሽ ተቃራኒ ነገር ነው እየሰራ ያለውና ያዥው መንፈሱ ነው አልኳት። የተደበቀለ ዛር ዛር ያደፈትክ ዛር ቡዳ ነኝ። ቡዳ ቡዳ አለ። ቡዳ አለ። ቡዳ ቀርተሃል። እሽ ልናውጣ። እሽ ቡዳ ቶሎ በል። አይ ቡዳ ቀርቻለሁ። አይ ቡዳ ቀርቻለሁ። ለምን ቀረ? ጎረቤት ጋር ጋጨዋለሁ። በፖሊስ አሳሰርኩት። ቡዳ ናይና ያዋን ደውለው አሳሰሩት። ቡዳ ነህ። ቡዳ ሰይጣን ነው። ቡዳ ጋር ነው ቡዳ አውቃለች። ስንት ዓመት ነው ከያዝከው? እድሜም በሙሉ ነው የያዝከው። እድሜም በሙሉ አይደለም። ለምን ተደበክ ነው? አይሰግድማ፣ አይሰግድም። ሲሰግድ ዞር እናለን፣ ሳይሰግድ ደግሞ እንገባለን። እንደዛ ነው ጨዋታችን፣ ጨዋታ እንደዛ ነው። ሲሰግድ እራቅን እንልሃለን፣ ካልሰከርክ ደግሞ እንገባለን። አባታችን እንዴት እናድርግ? የማይሰግድ በሙሉ እንጫወትበታለን በደንብ አድርገን ለምን ሽግድማ ለእግዚአብሔር ከተንበረከ ከእኛ አድርገን እንጠጋዋለን ያቃጥላል እኮ እና ታዲያ ሳይንበረከ እንገባለታለና በደንብ አድርገን ትገባለታለህ። እንደዚያ ነው ስራችን። ይኸው አይኑ ነጭ ነው። ይሄ ዝም ብሎ ነጭ ነው የሚታየው አሉ ነጭ። ምንም ነገር በግድ ሰው አሉ የመጡት እነሱ ናቸው። ልትሄድ ነበረ ተነቃብኛው እንዴት ታረ ተነቃብኛው ለቃ ስንት አመት ቃም ካብረ አስራ አምስት አመት ጅቡቲ ያስቀምኩት ቁጭ አርጊ በቃ ለመቃም ለመቃም ጫቱ አይጠፋም ሲጋራው አይጠፋም አልፎም ጋንጃ ያጨሳል ሁሉ ነገር ስራችን ነው ግን የቃሚ ድሀ የለም የቃመ ተጠቀመ ነው እንዲ። ያልቃመ ደግሞ ተለቀመ ነው። ጨዋታው አልገባኝ እንዴ? እንዴ ነው ነገሩ? አልገባኝም። አልገባኝም ጨዋታው እኮ እንደዛ ነው። ጨዋታው እኮ እስቲ፣ እንዴ ነው የቃመ ተጠቀመ ነው። ብድብ ምርቀን ብሎ ስራውን ይሰራል። ያልቃመ ደግሞ ይለቀማል። እንለቅመዋለን። እንደ እንትን ነው የምንለቅመው። የቃመ ተጠቀመ፣ ያልቃመ ተለቀመ። አዎ፣ እንደዛ ነው። ጨዋታችን እንደዛ ነው። ስንት አመት አስቀምነው ጅቡቲ አባታችን ስንት አመት የነቃብን የትኛው ጫት ነው በጣም ለእናንተ ጥሩ በለጨ ነው ያገኘውን ነው የሚቅመው እሱ በለጨ ምናምን ነገር የለም ያገኘውን ነው የሚቅመው ጫት ብቻ አረንጓዴ ቅጠል ብቻ ያመርቅን ብቻ አዎ ጠዋት ሲነሳ ዱቄት አስመስለ ነው የምናስነሳው ጥዋት ሲነሳ አሻሮ ፊት አስመስለ ነው የምናስነሳው ያ እዛ የገባው መጣ አሻሮ ፊት አሁንማ በቃ ነቀብን። እነዚህ ሺሻዎቹ ጋንጃዎቹ፣ ምኑ ምኑ ያይን ነርብን ሁሉ ያቃጥላሉ። ሂደቱን ይጠብቁና ከመናፍስቱ አሰራር ጋር ጉዳታቸው አእምሮም ብቻ አይደለም፣ ብርሃንንም ይሰርቃል። የብርሃንን ኃይል ነው

ዝርቅርቅ ብሎ እንዲቀመጥ ነው የሚፈልገው። እኛ እንደዛ አትፈልግም። እኛ ይላል ለጥፋት እ እ እኛ ይላሉ በአካል ላይ ይህም ሲሆን አይገባህም። አሁን ችግሩ ይሄ ነው። እዚህ ሀገር እኮ በጣም ብዙ ደክመናል። ግን የተደከመውን ያህል ጭንቅላታችን፣ አእምሮችን፣ ልቦናችን ከዚህ በኋላ ዋጋ እየሌለው ነው የሚመጣው። ውስጥም ሆኖ ስለሚታዘብ እንዴት አድርገው እንደሚያደነብዥ ያውቃል። ልጆቹንም ያሳያል። እዛውም ምርግማ ወድ ተከታተሉ ይላል ሬድዮ አቢሲንያ ተከታተሉ። ልጆቹንም እነ ራሔል፣ እነ ቢናም ጉላቸሁ እነ አክበር ተከታተሉ ይላል። ምንድን ነው የሚሉት አሉ? እስኪ አዳምጡ። ከፍተህ ሰዎቹን በሙሉ ጨረስክ እኮ። እግዚአብሔር ይስጥልን የሚባለው ለምን? አጥፋቸው እንጂ ለምን እግዚአብሔር ይባርክልን። ይሄን ትምህርት ይሄ ትምህርት ስለ ተስፋፋ እግዚአብሔር ይስጥልን የሚባል እንዴት አድርገህ። ይሄ ልጁ ነው ይሄ እዛ ዋሽንግተን ዲሲ ያለው አልቅበት ተሾመ ነው፣ የሁላ የመጣው አልቅበት ተሾመ። መርዝ ነው እሱ፣ መርዝ የሆነ ልጁ መርዝ። ጨረሰ ህዝቡን በሙሉ። የቱ ህዝብ ነው የተጨረሰው? እዛ ዋሽንግተን ዲሲ ያለው አልቅበት ተሾመ ታውቀዋለህ አይደል? አልቅበት ተሾመ ታዲያ፣ የትኛው እሱ ነው የሁላ የመጣው እሱ ነው፣ እሱ ነው። ስለዳነ ነው የሚያስተምራል፣ በሙሉ ሚስጥር በሙሉ እየተናገረ ሚስጥር እያወጣ ምን እናድርግ እኛ። ሚስጥራችን እያወጣችሁ ማመልከቻ አቅርባ ወደ እግዚአብሔር ወደ እግዚአብሔር ወደ እግዚአብሔር ማን እንደት አድርገን እናቀርባለን? አሁንማ ሁሉ ነገር መላችን በሙሉ አወቃችሁብን። ምን ስራውን በሙሉ በሙሉ ያዛችሁት በሙሉ እንዴት ነው? ወደ ሲዮን ወደ ሲዮን ወደ ሲዮንማ ቤታችን ነው። የድሮ ቤታችን ነው። እኩሱ መኖሪያ ቤታችን በቃ